ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ ዋላችሁ እንደምን አመሻችሁ ይህ የጀግኖች አምባ እለታዊ የአርበኞች ተጋድሎ ሜዳ ውሎ የሚቀርብበት መደበኛ ፕሮግራማችን ነው በዛሬው የጀግኖች አምባ ፕሮግራማችን በቅርቡ የአማራ ፋኖን በይፋ የተቀላቅለው በሙያቸው ፋኖን እያታገሉ እየመሩ ያሉት የቀድሞው የመከላከያ ሰራዊት የጸረ ፈንጅ መምሪያ ኃላፊ የነበሩ ኮሎኔል አበራ አዛን ነው ናቸው። ኮሎኔል አበራ አዛን ነው ወደ ትግል ከገቡ በኋላ ስላለው የአማራ ፋኖ የትግል ሁኔታ እንዲሁም ደግሞ በሙያቸው ስለበረከቱ አስተዋጽኦና አሁን ላይ የፋኖን መዋጋት ሞራል በዝርዝር ነግረውናል። ተሰሙታላችሁ። ስለ ፋኖ አንድነትም አጠቃላይ እየተጫወቱ ስላለው ሚናም በዝርዝር ነግረውናል። ስለ ፋኖ አንድነትና እንዲሁም ደግሞ አጠቃላይ ቀጠናውን ትግል አስመልክቶ በዝርዝር ነግረውናል። ከእሳቸው ጋር አግደው ሙሉ ቃለ ምልልስ እንድተከታተሉ እንድትከታተሉ በአክብሮት እየጋበዝን በቀጥታ ወደ ቃለ ምልልስ እናመራለን። የሚዲያ አማራጫችንን ሰብስክራይ በማድረግ ቋሚ ቤተሰብ እንድትሆኑ በድጋሚ እንጠይቃለን። ጤና ይስጥልን፣ አመሰግናለሁ። ከጣና ቴሌቪዥን ነው። ጤና ይስጥልኝ ኮሎኔል አበራ ዛን ነው፣ እንደምሰነበት ወንድም አለም። እግዚአብሔር ይመስገን፣ ደህና ሰነበታችሁ አቶ ይርጋ። እግዚአብሔር መስገነኛ በጣም ደህና ነን። ክብር ይስፋ። እንግዲህ አንተ ፋኖ ከተቀላቀልክና ለፋኖ ለአማራ ህዝብ ትግል መስዋዕት የሆንክ ዋጋ እየከፈርክ ከጀመር ጉዞ ከጀመርክ ከግማሽ አመት በላይ ተጠግቷል። እስካሁን ድረስ ያለውን ጉዞዎች አንተ ገምግመኸዋል እና እንዲሁ አጠቃላይ ሰሞነኛ የእናንተን እንቅስቃሴ በተመለከተ እስኪ በቅድሚያ በሱ ጉዳይ እንጓይ ወንድም ማለው። እሺ አመሰግናለሁ። የእኛ እንቅስቃሴ እኔ ከመምጣቴ በፊትም አሁንም ያለው ጥሩ እንቅስቃሴ ያለው አሁን ስንሰራ የሰነበት ነው። አንደኛ በእኔ ሙያ ብቻ ሳይሆን እንደ ወታደር ወታደር ነኝ። ይህን ስለ እኔ ትክክለኛ ፕሮፌሽናል ኮሎኔል ነኝ። አምሳ አስርተኛ ኮርስ ካዴት የተመረቁ ነኝ። ስለዚህ በመጀመሪያ ደረጃ የምታደርገው ምንድን ነው ማደራጀት ነው። አሁን ለምሳሌ ጣና ብርጌድ መጥቻለሁ። ጣና ብርጌድ ስመጣ ሶስት ሻለቃ ነበር። አሁን አራት ሻለቃ ራሱን የቻለ የበቡድንም በነፍስ ወከፍ መሳሪያም የተደራጀ በሰው ኃይሉ የተጠናከረ የተለያየ ስልጠናዎችን ወስዶ አሁን በቃ ለተለያየ ግዳጅ ዝግጁ የሆነን ያለው የሰራዊቱ የስነ ልቦና እኔ የሚገርም ነው። በቃ ነገ እኮ አሁን ምን አለ መሰለህ በሀያ አንደኛው ክፍለ ዘመን እንዴት ሰው በድንጋይና በዱላ ይማርካል ብሎ አንዳንዱ ሊገረም ይችላል። መገረምም አለበት፣ እውነት ነው። ነገር ግን የምነግር ነገር ምን አለ መሰለህ፣ እነኚህ ተዋጊዎች ወደፊት እንጂ ወደኋላ የሚል ነገር የለውም። የብልጽግና ወታደር እኮ ሁለት ሶስት ጥይት ሲተኩስ የተወሰነ ጥይት ተተኩሶ ልክ እንትን ስትል ና መሳሪያ አንስቶ ንውሰዱ ነው የሚል መማርኩን ነው የሚል። ስለዚህ በየጊዜው መማረክ፣ በየጊዜው ጦራችን ማስታጠቅ፣ በየጊዜው ራሳችን እያበለጸግን እንትን እያደረግን ነው የምንሄድ። የጦሩ ስነ ልቦና ግን በጣም ከሚገባው በላይ ከሚገባው በላይ በደንብ በደንብ በደንብ የጠነከረ የተደራጀ ኒያ ያለው አመራሩ ሁኔታ ስታይ አሁን። እሺ ኮሎኔል እዚ ጋር በተለየ መልኩ ወደ አመራር አንድነቱና ስለ ፋኖ ህብረት ወደኋላ እንመልስበታለን። ከዛ በፊት ግን ሰሞነኛ ተጋድሎ አድርጋችሁ ነበር። ከቀናት በፊት በሻወራ እና በተለያዩ ቦታዎች የተደረጉ ድሎች ነበሩ፣ ተጋድሎች ነበሩ። በዛ ላይ የታየውን የሰራዊቱን የመጓጋት አቅምና የተገኘውን ድል ብትነግረን። አሁን ምንድን ነው፣ በመጀመሪያ ደረጃ ደልጊ ግዳጅ የተሰጣቸው የዱ ልጆች ነበሩ፣ ሚሽን። ያንን ሚሽን በሚገባ ፈጽመው እነሱ ምንም ነገር ሳይሉ ያው አንድ ፖሊስ ሶስት ሚሊሻ አቁስለው ነው የመጡት። ሚሽናቸውን ጨርሰው ፖሊሱ መሞቱን ላለማሳወቅ ብልጽግና በማታ ነው እንዲቀበር ያደረጉት። ይሄ አብሮ እዛው እነሱ ጋር የቀበሩ ሰዎች ኢንፎርሜሽን እዛው የኛ የእኛ አባሎች ናቸው። ያን ነገር አይተው እንትን ብለው የመጡት። በሁለተኛው ቀንም ልክ እንደዚሁ ሌላ ሚሽን ተሰጣቸው። ሚሽናቸውን በሚገባ ፈጽመው የሄዱ በሶስተኛው ቀን ምንድን ነው አምሳ ሰባት መኪና ጦር ልውውጥ ሊያደርግ ይሄ የብልጽግናን ወታደር ቀይር ሊያደርግ አንደኛው ከደልጊ የሚነሳ ሌላው ከሻውራ የሚነሳ ልክ መሀል ላይ ሲመጣ ይሄ በቤት ውስጥ የተቀነባበረ ፈንጅ አለ፣ ኢምፕሮቫይዝድ ኤክስፕሎሲቭ ዲቫይስ የሚባለው። ስለዚህ ያንን ልጆች ተምረው ተዘጋጅተው ጨርሰው ነበር። በተለያየ ሙከራዎችንም ተደርጎ ነበር ያሳየዋቸው። ልክ ምንድን ነው ያደረጉት? ሲመጣ የመጀመሪያውን መኪና አሳለፉና ሁለተኛው ላይ ሲያደርጉት ሁለተኛው መኪና ተበታተነ። እዛ የነበረ ወታደር፣ እዛ የነበረ ሾፌር፣ እዛ የነበረ ረዳት፣ ረዳቱ ወዳሁን ነው እንትን ያለው። ሾፌሩ ግን ጋቢናውን እንዳለ ይዞት ነው ነቅሎ ወደ ጫካ የጣለው። ከዛ ውስጥ ሀያ ዘጠኝ ቁስለኛና ሙት አድርገን ነው በድል የተጠናቀቀ ሚሽናችን። እንግዲህ አመሰግናለሁ በድጋሚ ኮሎኔል አበራ ዛን ነው እንግዲህ፣ ይሄ የሰራዊቱ የመፈጸም አቅም እና ደግሞ እናንተ የመሪዎቹ ደግሞ የኦፕሬሽን የመምራትን ብቃት የሚያሳይ ነው። ይሄ ሰራዊት እንግዲህ ውጊያዎችን በብቃት የመምራት ጠላትን የማረበድበድ አቅሙ ከፍተኛ ቢሆንም ነገር ግን በፋኖ መሪዎች መካከል አንድ ባለመሆኑ የተነሳ እስካሁን ትግሩ እየተጓተተ ይገኛል የሚሉ ቅሬታዎች ይቀርባሉ፣ በእኛም እናቀርባለን እና እንዲያው አጠቃላይ ስለፋኖ አንድነት ምን ትላለህ? ኮሎኔል አበራ፣ አሁን ምን አለ መሰለህ፣ አቶ ይርጋ፣ ለብልጽግና እድሜ እየሰጠነው ነው። እድሜ እየሰጠን ያለንም እላይ ያሉ አመራሮች አንድ አለመሆን ነው። አንድ ነገር ምን አለ መሰለህ፣ ስትማር ነገሮችን ታገናዝባለ፣ አነላይ ታደርጋለ። ስለዚህ ወደ ሰፊ ትሆናለህ። ይቅርታ ባይነትም አለ። ዝቅ ብለህ ይቅር ይበለኝ ማለት እኮ አዋቂነት ነው። ስለዚህ ላይ ያሉ ሰዎች ራሳቸው ያልተግባቡት ይሄ ሁለት ድርጅት የሚባል ሁለት ኮርድ እዝ የሚባል እኔ አይመለከተኝም። እውነቴን ነው የምነግርህ። እኔ የወጣሁት ለአንድና ለአንድ ነው። ስታሰር ለአንድ ነው። አማራ ነኝ ተብዬ ነው። አማራ ኢትዮጵያዊ ጎንደር የተብዬ ነው። እኔ የትም ቦታ ተንቀሳቀሽ መስራት እችላለሁ። የግድ አሁን ዛሬ ለምሳሌ እዚህ በጌምድር ክፍለ ጦር ላይ ብቆይ ነገ ከነገ ወዲያ ሸዋ ሄዳለሁ፣ ወሎ ሄዳለሁ፣ ጎጃም ሄዳለሁ። ይሄ ነው የኔ አላማዬ። ስለዚህ እኔ የምፈልገው ሁለት ሆነው ሳይሆን አንድ እስኪሆኑ ድረስ የራሴን አቋም ይዤ ሄዳለሁ። አንድ ሲሆኑ እንኳን ደህና መጣችሁ ይኸው እናንተ ጋር ገባለሁ ብዬ እነሱ ጋር የጀምገባበት ነው እና ወደ ሰፊ መሆን ያስፈልጋል። መቻቻል ያስፈልጋል። ነገሮችን ማገናዘብ ያስፈልጋል። በተለያየ ነገር ዝም ብለህ ቁርሾ ያስክ እንዲህ እንዲህ እያልክ መሄድ በጣም ያስጠላል። ነገር ይኸው በጣም የማዝ ነው። በቃ ተስማምቶ ምን ብሎ የሚመራ አመራር የለም። በቃ አንድ ሆነው እንትን ቢያደርጉ ጠላትን ባንዴ ባንዴ ባንዴ መቆጣጠርና ማድረግ እንችላለን። ይሄ ነው እኛ በክላሽና በፒኬ መትረየስ በስናይፐር ነው የምንዋጋ ጠላት እየተዋጋ ያለው በድሮን ነው በሄሊኮፕተር ነው በሱ ሀያ ሰባት በሱ ሀያ አምስት በሱ በሚግ ሀያ አንድ እና አስራ ዘጠኝ ነው የሚዋጋ በአንቶኖቭ ነው እየጫነ በታንክ በመርፍ ነው እንትን የሚለው አንድ የድሮን ጥይት ወይም ተተኳሽ ሰባ ሺህ ዶላር ነው ሰባ ሺህ ዶላር ይሄን አንተ ጋዜጠኛው ከኔ በላይ እንግዲህ ጎግል ገብተ እንትን ብታደርግ የት ሀገር እንደሆን ምን ያክል እንደሆን ስለምታውቁት ነገሩን ነው። ግን ሰባ ሺህ ዶላር ምን ሊሰራ እንደሚችል ዝም ብለ ተመልከት። ስለዚህ እኛ በነፍስ ወከፍ መሳሪያ እና በቡድን መሳሪያ ጠላትን እንደዚህ እያደረግን እኛ እንደ አለመሆናችን በጣም የሚያሳዝነኝ ይሄ ብቻ ነው። እዚህ ላይ እንዲ አንተን የሚመለከት ጥያቄ አልጠቅ ኮሌላ አበራም እንግዲህ አንተ በወታደራዊው መስክ ሰፊ ልምድ ያለህ በአማራነትህና በተለያየ በአቋምህ ምክንያት መሪዎች ከሚያራሙት አቋም በተቃራኒ በመቆም ምክንያት ኮሎኔል ደረጃ ላይ ብትገታም የጀኔራል ማድረግ ማለፍ የምትችል ሰው እንደሆ ካቃለሁ ከልምድህና ከስራ የተነሳና ስለዚህ ሰፊ ልምድ አለህ ብዬም አምናለሁ። ይሄ ልምድህ ደግሞ ለወንድሞችህ መድረስ ይገባዋል ብዬ አምናለሁና አንተ እንደ ታላቅ ወንድማቸው እንደ ብቁ ወታደር መሪነትህ እነዚህ መሪዎችን በማስማማት በኩል የአንተ ሚና ተወታሉ። የራስን ሚና ወንድም አለ። ይሄን ሚና እስካሁን ድረስ አልተወጣውም። በጣም የሚገርመው ሁለት ትልልቅ አመራሮችን አናግሬያለሁ። ሶስተኛ ባለፈው መስዋዕትነት ያደረገ የኮነሪል ነበር የደብረ ታቦር ከሱ ጋር ተነጋግረን ሁሉን ነገር ልናደርግ እንትን ብለናል። በሶስተኛ ደረጃ ኮነሪል ማነገረው የሚባል አለ። እሱንም አናግሬዋለሁ። ተናግረናል። እኛ ተናግረን ሰፊ ወደ ሰፊ የሆነን ሁሉን ነገር ታጋሽ አድርገን እስኪ አገናኝተን ቁጭ ብለን የምናናግርበትም ሁኔታ እንፍጠር ተባብለን በዚህ እንስም ብለን ነበር። ነገር ግን ያለው ሁኔታውን ስላላመቸን ነው። የግድ ግን የፈለገ ውጊያም የፈለገ ነገርም ቢሆን እኛ ተነጋገረን ገብተን እስኪ ያለውን ሁኔታ ለማረዳዳት አንድ እንዲሆኑ ለማድረግ አንዱ ታናሹ ታላቁን እንዲያከብር ታላቁ ታናሹ እንዲያከብር፣ ስለዚህ ታላቁ አጥፍቶ ከሆነ ለታናሹ ይቅርታ እንዲል ወደ ሰፊ ሆኖ እንዲንዲ እንዲደረግ የተለያየ ነገሮች እናደርጋለን የሚል በቅር ደረጃለን አለን። እቅዱን ስታደርግ ግን ብዙ ነገር ያስፈልጋል። እንትን ለማድረግ አንደኛ የምትሄድበት አካባቢ ከዚህ ተነስተህ ሰሜን ማዕከላዊ ጎንደር ትሄዳለ፣ ወደ ቋራ ትወርዳለ፣ ወደ ደንቢያ ትመጣለ። እንዲ እንዲ ነገር እንትን ስለሚል ይህኔን የማመቻቸት ስራዎችን አድርጎ መንቀሳቀስ የግድ ያስፈልገናል። ምክንያቱም ይህን ጥያቄ እንዳነሳ ገፊ ምክንያት የሆነኝ ብዙ ሰዎች በሽምግልና ስም በተለያየ ምክንያት ይሄዳሉ። የራሳቸው የፖለቲካ ፍላጎት ወይም ደግሞ የትግሉ ፍላጎት ይኖራቸው ይችላል። እናንተ ግን ሜዳ ላይ ያላችሁት በየቀኑ ከሞት ጋር ፊት ለፊት የተገናኛችሁ ያላችሁ ሰዎች ስለሆናችሁ የእናንተ ሽምግልና የበለጠ ጥቅም እንዳለው የበለጠ ውጤት እንደሚያመጣ ስለማምን ነው የጠየቁ ወንድማለም እንደ በመጨረሻ የምታስራለፈ መረትካ ነው። እውነት ነው። አንድ ነገር የምነግር ግን ወታደር ፖለቲከኛ መሆን አይችል። ወታደር ፖለቲከኛ ከሆነ ሀገርን በምትቆጣጠርበት ሰዓት አምባገነን ነው የምትሆነው ነው። ዲሞክራሲም የሚባል ነገር የለም። ሰብአዊና የብዙሀን ዲሞክራሲን አታከብርም። እንደ መንግስቱ ኃይለ ማርያም፣ እንደ ጋዳፊ፣ እንደ የሰሜን ኮሪያው ኢምጁን እንዲህ እንዲ አይነት ነገር ነው የምትሆነው። ስለዚህ ፖለቲከኛ ለፖለቲከኛ ነው የምትሰጠው። ወታደር መዋጋት፣ ማሸነፍ፣ ድል እያደረግክ ድልህን በሚገባ እየቆጠርክ ድልህን እየተቆጣጠርክ ቦታዎችን እያያዝክ ምናምን ነው የሚሄድ የሚገባ ስለዚህ አሁንም እላይ ያሉት ሰዎችን የምነግራቸው ፖለቲከኞች አይደሉም። አሁን የየትኛውን አይዲዮሎጂ ነው ምትጠቀም ብትለው አንድም አንድም ነገር በዚህ ላይ እውቀት ያለው የለም፣ እርግጠኛውኝም ነገር። ስለዚህ ዝም ብሎ ይሄ የነ ሆይ ሆይ የነ ሆይ ሆይ ቤት ነገር የዚህ ፖለቲካ የዚህ ፖለቲካ ይላል፣ ነገር ግን የሚከተለውን አይዲዮሎጂ ስትጠይቅ ምንም ነገር ስለሌለ ወታደር ከንትን ውጭ ነው ከፖለቲካ ውጭ ነው መሆን የሚገባው። አለበለዚያ ምን ይሆናል? አሁን የብልጽግና ኮነሬልና ጄኔራሎችን አይተን እንደወግ ህዝብን ሰብስበው የሚያስተምሩት አብዮታዊ ዲሞክራሲ የሚባል ፖለቲካ ነው። ያ ደግሞ ከወያኔ ጀምሮ ለዚች ሀገር አልጠቀመም። ያ ደግሞ አማራን የሚያፈርስ ነው። አምስት ዓመት ማኒፌስቶ ወያኔ የቀረጸው ማኒፌስቶ አንቀጽ አምስትና አንቀጽ ስምንት አማራን የሚያፈርስ ተጻራሪ ሊሆነን የሚችል አማራ ነው። ስለዚህ አማራ ምን ማድረግ አለብን? በተለያየ መልኩ መቀነስ አለብን፣ በተለያየ መልኩ መጉዳት አለብን፣ መሬቱን መውሰድ አለብን፣ ሀብቱን መዝረፍ አለብን፣ ገቢ የሚገኝበትን ነገር ማሳጣት አለብን የሚል የተሳሳተ ትግርት ይዞ ነው የገባው። ስለዚህ ይህ ስለማይጠቅም እኛ ከነሱ መለየት አለብን። ተለይተን የራሳችን ውጊያና ውጊያ ብቻ እንደ ወታደር ማቀድ፣ ማደራጀት፣ መምራት ይሄ ነው ለእኛ ተግባር መሆን የሚገባው። በመጨረሻ የማስተላልፈው ግን ምን አለ መሰለህ፣ አሁን አሁን እነኛ አንድ ላይ ያሉ አመራሮች፣ ቅድም እንደነገርኩ ወደ ሰፊ ነው አንድ ብንሆን ለድላችን ትልቅ ግብአት ይኖራል። ብልጽግና የምነግርህ በቃ እስክሌተን ወይም አጽሙ ብቻ የቀረ ተቋም ነው ወይንም ድርጅት ነው። ስለዚህ እኛ እንድ ብንሆን ሁሉን ነገር ማድረግና ማሸነፍ በሁሉም ነገር ተደራሽ መሆን እንችላለን። እዚህ አሁን የምታያቸው ለውጊያ የተዘጋጁ ወጣቶች ፋኖቹ አጠቃላይ ከወያኔ እስከ ብልጽግና የተሰራብን ሴራ ነው። ከነኚህ ልጆች ውስጥ ስንት ተማሪ ስንት ስንት ተማሪዎች ናቸው? መሳሪያ አንግተው የሚንቀሳቀሱ አሁን እየተፋለሙ ያሉ ስንት ዶክተር፣ ፕሮፌሰር፣ ኢንጂነር፣ ፓይለት መሆን የሚገባቸው ከዛ በላይም መሆን የሚገባቸው ብዙ ልጆች አሉ ነገር ግን ብልጽግና የሚባል ይሄን ነገር አማራን ለመጨረስ ያደረገው የራሱ ፖለቲካ ነው። አማራ ክልል አጠቃላይ አሁን በዞርኩበት ስታይ አንድም አንድም ኢንፍራስትራክቸር ኢንፍራስትራክቸሩ የሞተ የሞተ የሞተ ነው። ቤቶቹ አጠቃላይ መንገድ የለም፣ ሕክምና የለም፣ የግብርናው ማዳበሪያ አይቀርብላቸውም። ለምሳሌ ማዳበሪያ ስድስት ሺህ የምትሸጠውን አስር ሺህ ምናምን ይላል አማራ ሲሆን ስለዚህ በጣም በጣም በጣም በጣም አስቸጋሪ እናንትን ያለ ነው ሰው በዚህ በሃያ አንደኛው ክፍለ ዘመን በሁለት እንጨት ወደ ህክምና ተይዞ ሲሄድ እኔ በጣም በህይወት ያዘንኩት በጣም እንትን ያልኩት ይሄ ነው። ስለዚህ የሚያሳዝን የሚያሳዝን አማራ ላይ ነው ያለን። ይህን እንባ ደግሞ ቶሎ ብለን ማድረቅ የምንችል እኛ አንድ ሆነን ብልጽግናን ስናሸንፍ፣ ብልጽግናንን ስንደመስስ በቅርብ ጊዜ ደግሞ ብልጽግናን ደምስሰን ህዝባችን እናስደስተዋለን። እጅግ በጣም አመሰግናለሁ። ኮሎኔል አበራ አዛን ነው እንግዲህ የአማራ ፋኖን ታ ከተቀላቀልክ በኋላ እያረክላለው ስራ ከልብ ከልብ እናመሰግናለን። ባለህበት፣ በርታለን፣ በድል እንገናኝ ወንድም አለም አመሰግናለሁ የኔ ወንድም።